ደህና ነው አበራ ደህና ነው ምን ይሆን ብለህ ነው ደህና ነው ይመስገን አፍቷል አንቺዬ እንደው አይቼው የማላውቁ እንደው ወዴት ሀገር ህዶ ነው ነው ታመመ ሳልሰማ። አረ ደና ነው አለ ደና ነው ስራው ምናምን አለቀው ብሎ ነው አለ። እንግዲህ እንደምታውቀው ዘራ ያለው እሱስ ነው። እንዲያው እኔማ ሲጠፋ ታሙ ነው ይሰውዬ፣ ወደ ሀገር ቀየረ እንዴት ነው በየፋው ግራ ሲገባ እንዲያው ልመጣ አስብና ስራው እንደምታውቂው እንግዲህ ወቅቱ አጣዳፊ ነው። በዚያ እየጣደፍኩ እንዴ ወጥቼ ማል ጠየቅኳን ነው አይለቅም። አሁንስ አይሆንልህም። ስራውም እንዲያው ብቻህን እየተዳፋ አይለቅህም

አሁንም ማጀህ ተጊዜው ጋር ዝም ብለ ሰው ሰጋ እንደ ማና ሳልፈ ይስጥ ይሄን ምን ታረጊዋለሽ? እርግጥ እንደው ጊዜው ነው። ጊዜው ከባድ ነው፣ ስለማያስተማምን ነው። እኔ መሸ እንደው አንቺ ወድቀ አበራ፣ እንዴት ነው ያቺ ልማዷን እንዴት ነው ለቀቀው? እንዴት ነው ግምልምድ ነበረችው እኮ መንገሻ። አሁን መናቴ ስካር የለም ምን ቀርቶ፣ አሁንማ በሙያው ነው እንጂ ከቴ፣ አሁንማ ተስተካክሎ ገቢያ ሄዶ ዋጋውን የሚያመጣልኝ እሱ ገቢያ እጄም አላውቅም እንግዲህ እንደው ለገበያውን አሁንማ። ኧረ በስመ አብ እናቴ ጋር አሁንማ ዘይት ሽንኩርቱን የሚያመጣልኝ እሱ፣ የሚገዛዛውን ነገር እህዶ የሚያመጣልኝ እሱ። እኔ እንደው ወደ ዛሬም ላምጣልሽ የሚገዛዛውን ብሎ የሚገዛዛውን ነው ዛሬም። አሁንማ አናረቂ የሚባል ነገር ነው እንዴት ነው እንዲያው ሄን ከቀን እየጠጣ በቃ ልቡ ደከመ መጣ ቤት ሆነ ያልጋቁራኛ ሆነ ወይም የሰጋው ነበር። የሚገርምሽ እኮ እንግዲህ እንደምታውቀው ሲጠጣ ምን ዋጋ ነበረው፣ በሆዱ የሌለውን ሰው ተናግሮ እያስከፋ። በሆዱ እንግዲህ አንድ ቂም የለውም። ታውቀዋለህ አንተ እንኳን መንገድሽ ባፉ ይናገራል እንጂ እነማውቅ ሰው ሲጠጣ ቂም እያዘ አልሆን ብሎ ነበር። አሁንም ተመስገን ብዬዋለሁ እና በስራው ነው በሙያው ነው መጠጥ የሚባል ነገር ትቷል። ከጠጣም ቤት እንዲወጭለት አለሁ አረቂቱን ማላጠፋም ቤት ሰጠዋለሁ እንጂ አሁንማ እዚያ ከተማ ሄደ መጠጥ ቤት በዚያ በጃረጩ ቤት የለም ትቷል። ይህ ጥሩ ነገር ነው አንቺዬ፣ እንዲ ደስ የሚል ነገር ነው። እኔማ እንዲ እኔስ እንዲ መቼም አብረን ያደግንና ከልጅነት እስከ እውቀታችን አብረን ያደግን እንግዲህ እንደምታውቂው ባህሪውን አውቃለሁ። ነው ማያውቅ ሰው እንዲ ሲያስቀይም እንደው ጃዱን ብሎ ጠቅሎ ይጥሏል ብዬ እንዴት ከቀን ሀሳብ ነበር። የሆነ የሚገርምሽ ነገር እኮ እኔስ መንገሽ እሱን አልም ፈራ አንድ እንደው አንድ ቂም ያዘበት ሰው ሲጠጣ ሲናገር፣ አንድ ቀን ጃዱን ጠቅሎ ትቶ እንደው መፈረጅ አረገ። ስለ ተመስገን ተስተካክሎልኛል። ምን ሰው እንደመከረለኛ አላውቅም። እናቴ የተመስገን ብጃለው። አሁንስ ኧረ ምን ይሳነው አለ፣ ለመድሀኒዓለም ምን ይሳነው አለ እንዴ! ጃካ ሆዶ የሌለውን መናገር ነው እንግዲህ። በባዶ ሆዱማ ማን እንደምታዩናት ፈሻሻ የለም አውቀዋለሁ እንደው ወያዘ አውቀዋለሁ። አሁን አቆምኩህ፣ እኔም ችኩ እያለሁ በል መንገድ በይ እንግዲህ የመጣ በል በል አሜን ደህና አሜን ደህና እና

እኔ ግን የወልሀት ነው። በል እኔ እንጃም የተራራ ክረምት ላይ ዳጡም የሚያስኬድ ያለ

እናንተ እኔ ተስተካክሏል ደህና ሆኖ አል- እየተናግሬ ሳልጨርስ እንደው አመስግኘት አልጨርስ እንደው እንዲሁ ነው ልኝ እንጠብቀ- ነግሬሽ ነበረማ። ሲጀመር የሰውዬ ልጠጣ ነው የሚሄድ እኮ ብዬሽ ነበር። እኔማ ምን በፊት እንደው ደህና ሆኖ አጋውን አድርጎ ስለሚመጣ ደህና ነው ብዬሽ ነበር። ሰውት አሁን ነገር ታለፈ በኋላ እንዲህ መነጋገሩ ለእናንተም ጥሩ አይደለም። እንደው እኔም እንደው ነው አሉ የሰውዬ ተሽሎታል

በሽታሮን የሚሰክሩት ነው፣ ጠጥቶ ነው የሚሰክር። ግን እንደው እንደሰማ እንደሰማው ሆነ ደግሞ እየሰከረ እየመጣ ይሄን አንድ ፍሬ ልጅ ምን አድርግ ነው የሚለው? እንደው ኧረ እንደው እንደው ተናንዱ ተናንዱ ፍሬ እንኳን ላሰድድብ ብለው ዝም ብሎ እንደው ጥብስ አድርጎ ሊበላው ነው። ቢያመው ነው አባትህ፣ ቢያመው ነው። እንደው እንደ አትፈርድበት። እንደው በቀደም ደግሞ ወሬ ሰምቻለሁ። በአባትህ የተነሳ ሳልጠፋ አልቀርም ለማንበር የምጠፋ። ኧረ እሺ አልጠፋም። እንግዲህ አንቺ ልሽን ተንኩኖበታል የሚመስለኝ ነው። በቃ ሲነሳበት ይኸው ነው። እንግዲህ ለና አሁን መቼም ጥናቱን ይስጣችሁ። መቼም ሌላ ምን ይባላል። በል እስኪ ደምስ